ያሳዝን በሚገርመው ሁኔታ የዛሬው ደግሞ ትንሽ ያሳዝናል የሚያሳዝነውም ነገር ምንድን ነው ዳጊና ሀና ተጋጭተዋል ማለት ነው እንግዲህ አሁንም ሴራቸውን እናትና ልጅ እንደቀጠሉ ናቸው ያሉት በሀና ላይ ሀናንና ዳጊን ለማጣላት የሚያደርጉት ሴራ በጣም የሚገርም ነው ብሌንም እንግዲህ ከእናቷ ጋር ሆና በጣም እንትን እያለች ነው ያለችው ማለት ነው። ዛሬ ደግሞ ምንድን ነው ያደረጉት? ሀናና ዳጊን ለማለያየት ራሷ በራሷ ህይወት ላይ ወስና፣ እናትየዋ የክፋቷ ጥግ እንግዲህ መድኃኒት አድርጋ ያንን ሀና የሰጠቻት ምግብ ላይ ራሷ በራሷ መድኃኒት አድርጋ ሀና ያደረገች አስመስላ አመመኝ እያለች። እንትና አለች ማለት ነው። ከዛም ዳጊ ሐኪም ቤት ሲወስዳት ሐኪሙን ዶክተሩን ደግሞ ዳጊ የሚያውቀው ነበርና ያው እንደማይወሻው ያምናል። በዛም ምክንያት እንግዲህ ሀናን አንቺ እንዴት እንደዚህ ታደርጊያለሽ? ምግቡ ላይ እናቴ ብትሞትስ ምናምን ይላታል። ሀና ምኔ አላደረኩም አላደረግኩም ብላ ስትል ምንም ሊያምናት አልቻለም ማለት ነው። ያው እውነት ነው ማመን ይከብዳል። መቸስ ሰው በራሱ ላይ መርዛ አያደርግም። እና የተንኮላቸው ተንኮል የተንኮላቸው ጥግ እንግዲህ የመጨረሻ ሴራ ያሴሩት ደግሞ ይሄ ነው ማለት ነው። በጣም ከባዶች ናቸው። በሀና ላይ ያላቸው እንግዲህ ብሌንም እናቴ ሀና ጋር ተቀራርበዋል፣ እኔን ባይተዋር አድርገውኛል ብላ ለወንድሟ ትነግረዋለች ማለት ነው። እባክ ወንድሜ ለእናቴ ምግብ ስጣት ብላ ስትለው ዳጊ ደግሞ ለብቻችሁ ክፍል አብስላችሁ እንድትበሉ ሁሉ ነገር ቀርቦላችሁ የለ እንዴ ብሎ ሲላት፣ ብሌንም እንግዲህ ሀይ እሱንማ አኮ ሀና ወስደዋለች ብላ ትለዋለች ማለት ነው። ግን ሀና አልወሰደችም፣ እራሷው ብሌንና እናትየው ናቸው የዳጊ የገዛላቸውን እቃ እንዳለ ወስደው ኪችን መለሱት ማለት ነው። ሀና የወሰደችው ለማስመሰል በጣም በቃ የክፋታቸው ጥግ ወደር የለውም። ምንም በቃ ልክ ልክ ራሱ የለውም ማለት ነው። ከነዚህ እንግዲህ በጣም ብዙ ነገር መማር እንችላለን ማለት ነው። ይህን ሁሉ እናትየዋ እንግዲህ እያደረገች ያለችው አንደኛም ከበለለ ለምታረቅ ነው። ሁለተኛም እንግዲህ ዳጊ ለመሰራተኛ ያገባል በሚል ጥላቻ ነው ማለት ነው። ምክንያቱም እናትየዋ የዳጊ እናትን ሀና ሁሉንም ነገር እንትን ስለምታቅ በዛ በዛ ነው እንግዲህ ልትበቀላት እንደዚህ እያደረገች ያለችው በራሷ ህይወት ላይ ወስና እንግዲህ መድኃኒት እስከማድረግ ድረስ ማለት ነው። ሀናም እንግዲህ እኔ ያላደረግኩም እያለች ስትል ምንም ሊሰማት አልቻለም ማለት ነው። ዳጊ እንግዲህ ወደ ቤተሰቦቹ ዘንበል ያለ ይመስላል እንዲሁም ደግሞ በቃ አታምነኝም። እኔን እንደዚህ የምታምነኝ ይመስለኛል እኮ ብላ ልታቅፎ ስትል ራሴን አሞኛ ማረፍ አለብኝ ብሎ እጇን ከላው ላይ አንስቶ ትቷት ሄደ ማለት ነው። እና በጣም በሚያሳዝኑ ሁኔታ የእውነት እኔ ራሱ በጣም ነው ያሳዘነችኝ እንግዲህ ሀና ምንም በማታውቀው ነገር እነሱ ከበደሏት በደል እሷ ምንም አላደረገቻቸውም፣ ማለት ነው እና ግን እነሱ በጣም የሚያሴሩት ሴራ በጣም ከባዶች ናቸው፣ ሁለቱም እናትና ልጅ ማለት ነው። ይቅርታ አድርጊልኝ የዳጊ እናት እንግዲህ አውቃ ለማስመሰል ይቅርታ አድርጊልኝ ትላታለች ሀናን ማለት ነው እና እናትየዋና ልጅቷ ግን ብሌን እና እናትየዋ እናም እንግዲህ በጣም በሚገርም እና በሚያሳዝን ሁኔታ የዳጊ እናት እንደታመመች ማስመሰሏን ቀጥላለች ማለት ነው። እንግዲህ ዳጊም በጣም ተወዛግቦ ነው ያለው፣ ሀናኒመን ወይስ እናቱን በዛ ጋ ደግሞ እህቱ ብሌን ማለት ነው በጣም እየጨቀጨቀችው ነው ያለችው እከሳት አለው እያለች ነው ያለችው ማለት ነው። የሀኪም ማስረጃ ይዤ ለፖሊስ እከሳትና ና ከዚህ ቤት እንድትወጣ እንድትታሰር ነው ማደርጋት። ምክንያቱም እናቴን ልትገላት ነበር መርዛ እያለች ነው ያለችው ማለት ነው። እንግዲህ እንዲሁም በጥፊ መታቻት ማለት ነው። እናቴን ለምንድን ነው እንደዚህ የመረሻት? ልትገየበት ነበር እናቴን ብላ ሀና ምንም በማታቀው ሁለቱ ተመሳድረው ግን እንዴት ቻለላቸው? ጭንቅላታቸው እንደዚህ ሲዋሹ፣ በጣም በሚያሳዝን ሁኔታ እንግዲህ እንደዚህ እያደረጉ ነው ያሉት ማለት ነው። ሀናም እየዛተች ነው ያለችው። እኔ ሀና ባልሰራላችሁ ቆይኔ ሀና አይደለውም እያለች ነው ያለችው። ምን እንደምታደርጋቸው እንግዲህ እኔ ቀስ ብለው ሲያወሩ ወይ ዳጊ ወይ ሀና ቢሰሟቸው አሪፍ ነበር ማለት ነው። እናትየዋ ና ብሌን እና እናትየዋ ሲያወሩ የውሸታቸውን አውቀው እንደዛ እንዳደረጉ ማለት ነው። ምክንያቱም ያው እሷ አስተመርዛለች ስለሆነ ራሷ በራሷ አድርጋለች ስለሆነ የዳጊና ምግቡ ላይ ዶክተሩ ቢጠየቅ ያው ዶክተሩም ትክክለኛውን ነገር ነው የተናገረው ማለት ነው። እኔ እንደውም የምስል የመጀመሪያ አካባቢ ለዶክተሩ ገንዘብ ሰጥተውት የሚያሳምኑት እንዲዋሽ መስሎ የነበር ግን የቀላል ሰው የዋዛ ሰው ስላልሆነች የዳጊ እናት እንደዚህ አይነት ሴራዋን እንግዲህ አሲራለች ማለት ነው። እና በጣም ነው ያሳዘነች ሀና እንግዲህ፣ ከዳጌ ጋር ይጣላሉ ወይስ ይታረቃሉ? ያምናታል ሀናን ወይስ ደግሞ በዛው እናቱ ባለችው ቀጥሎ ሀናን ከዛ ቤት ያስወጣታል፣ እስር ቤት እሱ ያስገቧታሉ የሚለውን ደግሞ በቀጣይ ክፍል እንግዲህ የምናይ ነው የሚሆነው። ሀሳብ አስተያየት ካላችሁ ኮመንት ስር ማስቀመጣችሁን አስዘንጉ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ላይክ፣ ሼር ማድረጋችሁን አስዘንጉ። ቅንነት ለራስ ነው፣ መልካምነት ለራስ ነው፣ ለማንም አይደለም እና በመልካምነታችሁ ቀጥሉበት። ሀገራችንን ሰላም ያድርግልን። እኛንም በያለንበት ፈጣሪ አምላክ ይጠብቀን። ቸርን ቆይ በሌላው ቀጣይ ክፍል ደግሞ እንገናኛለን።